ብዙዎች ቤተሰቦች ስትገቡ እንደ ልማዳችን ላይክ እና ሼር እያደረጋቸው ሀሳቦቻችን ለብዙዎች አካፍሎ ለዚህም ከሉ ቢያሁን ሰግናቸ አለ ዛሬ ሚዛናችን ይዞላችን መጣ ነው። ሰበር ዜና ነው። ጅልጅልአጅል ና ጅልንፎ ፖለቲካ ነው። እንግዲህ እንደምታውቁት በትራንትና ሁለት የዓለም ሚዲያዎች በሙሉ ኢራን ኒኩለር ሊመታ ነው፣ የኢራን ኒኩለር ሊመታ ነው። እስራኤል የኢራንን የኒኩለር መሰረተ ልማቶች ልታወድም ነው። ሰዓታት ቆርጥ፣ ሰዓታት ቆርጥ፣ ሰዓታት ቆርጥ ሲሉ ነው ያደሩት። ለሊት በሙሉ ምን የሁሉ ጩኸት አስፈልገ? ምንድን የሁሉ ሰ ተከበር ሰው ወርወር ምን አስፈልገ? ዝም ብላች አትመተተም እንዴ? ከዚህ በፊት ከአንድም ሁለት ጊዜ ከኢራንና እስራኤል እኮ ሚሳኤል እኮ ተወራውሯል አይደለም? አንዱ አንዱ ላይ ጥቃት ለማድረስ ሞክሯል። የዛን ጊዜ ለምን አድምቶ አልተዋጉም? ለምን የአንዱ የአንዱን ኒክለር ለምን አልመታም? የአንዱ የአንዱን ዋና ከተማ ለምን አልደበድም? አይደበድምም ለምን እስራኤሎች እጅግ ሀያል ህዝቦች ይሆናል። ኒክለር ታጥቀዋል። በጦር መሳሪያ እጅግ በጣም ተደራጅተዋል። ስለዚህ ይህን ኢራኖች ስለሚያውቁ የሚያደርጉት ውጊያ ጥንቃቄ የተሞላ ነው። እስራኤሎችም ኢራኖችን ለኮፍ ለኮፍን ያደረግት እንጂ ደናምት ሊመቱ አልቻሉም። ምክንያቱም ኢራኖቹ ለዘመናት የተዘጋጀው እጅግ እጅግ ምስጢራዊ የሆኑ መሰራችን ያደራጀ ህዝቦች ናቸው። ሁለቱም ይተዋወቃል። ሁለቱም የዓለም ስልጣኔ መነሻዎች ናቸው። ሁለቱም ከፍ ያለ ታሪክና ማንነት ያላቸው ህዝቦች ናቸው። ስለዚህ ዝም ብሎ እንደ ልጅ ጨዋታ እንደ ል ጅልጅልና ጁላንፎ ቀልድ የመሰለው ነገር መነጋገር ትንሽ ያሳፍራል። ሰዓታት ቆራል ይ ሰዓታት አልፎ 24 ሰዓት ሊሞላል። የት አለ እኔ ሉንገራቸ የላቸ ከሲአይኤ በላይ መረጃ እኔ ልውስጣቸው። አይመቱም። እስራኤሎቹ አይመቱም። በጣም መቶ ቢባል እጅግ በጣም ጥንቃቄ የተመላበት የሆነች ነገር ከፍ ከፍ ሊያደርግ ይችላል እንጂ የኢራንን ኒኩለር በተአምር አይመቱትም ነው ምላቸው። ከመቱት ደግሞ ከዚህ በፊት አይታችን ሰምታችን የማታውቁት ዞግናኝ ነገር ምድር ላይ ይከሰታል። ዞግናኝ ነገር ነመላጫለን ቆልድዳደ የተያዘው ይሄ የጅላጅል የጅል አንፎ ፖለቲካ በቃ ዓለም ላይ እንደ ኮሮና በሽታ ህዝቡ ላይ ተጓባ ማለበት ነው። እንደ ተጓባ መሰለኝ በሞላ ዓለም የጭንቅ ቀን ሲመጣ ነው ሉ የጭንቅ ቀን ሲመጣ ጉረር ለጉረር ይዞ መቆመቅ ይወርዳል። የትኛው ህዝብ የትኛው ህዝብ አፍሪካ ውስጥ ያሉትም መሬቼን አይረድትም። አንዳንድ ጊዜ ግብዳ የምትላቸው ጉንቶ የምትላቸው የዓለም ፖለቲከኞችም ይህን አይረድትም። እነዚህ ሁለት ህዝቦች ለዓለም፣ ለስልጣኔ፣ ለታሪክ ምንጭ የሆኑ በጣም የተከበሩ ህዝቦች ናቸው። ሰላማቸው ነው የምንፈልግ ነገር ግን የጅል አንፎ ፖለቲካ መጣችሱ ነገር ግን ይደብረናል፣ ይደብረናል። ኢራን እስካሁን ድረስ ስንት ዓመት ሙሉ ነው ጭቅጭቁ፣ ድርድሩ ዘሞናት፣ እኛ ሳንወረድ በቴቱ ጀመራ። እስካሁን ድረስ እንደራደር፣ እንነጋገር፣ እንሞካከር እየተባለ ነው። ከኢራን ለምን ኢራቅ እንደተመታቸው፣ ሶሪያ እንደተመታቸው፣ የመን እንደተመታቸው፣ ሊቢያ እንደተመታቸው ለምን አንድ ቀን ፉግም አድርጋቸው አታድሮም? ኢራንን ስለማይቻል አራት ነጥብ ስለማይቻል። ኢራንን መንኳት ዝም ብሎ ቆለል ያለ የልጆች ጨዋታ አይደለም። ይሄ የጅላጅል የጅላንፎ ፖለቲካ አይደለም ወይ? ደንተ እስካሁን ለምን ተለመኑ? እስካሁን ለምምጥ ምን ያስፈለገ? እስካሁን በማዕቀብ ለማሽመድመድ፣ በፖለቲካ ለማሻሰር፣ በፖለቲካ ለመሸብሸብ ለምን ተመከረ? ስለማይቻል እና የጅላንፎ ፖለቲካ ነው። ልትመታ ነው። ይሄው፣ ይሄው ልትመታ መምታት ነው። መምታት ነው። መምታት ከተፈልገ መምታት ነው። ግን አይቻለም። መዘዙ ግን ዘግናኝ ነው። የሁቲ አማጺያን ሁለት የአሜሪካን ጦር ጀቶች እኮ አስወምቶ አይደለም? ሁለት ጀቶች ተጨማሪ የሆነ ጎሳ የሆነ ብሔር የሆነች ሰዎች

ይሄው ነገ በዚህ ሰዓት እንገናኛለን። አይመቱም እርግጠኛ የምነግራቸው እርግጠኛ እርግጠኛ ከዓለም የስለላ ድርጅቶች በልጭ ነው የምነግራቸው። እዚህ መረጃ እኔ ነው የምነግራቸው። ሌላ ለምሳሌ ሌላ ዓለም በሙሉ ኒኩለር ታጥቃል። ኢራን ግን አትቶ አትጠቅም የሚለው አማርኛው እራሱ ቋንቋው ያስገዳል አያስገድም እኮ ቋንቋ ራሱ አያስኬድም። ስለዚህ ሰሜን ኮሪያ ታጥቃለች፣ ራሽያኖቹ ታጥቃለች፣ ፈረንሳዮቹ ታጥቃለች፣ ጀርመኖቹ ታጥቃለች። ሁሉ በመላ ዓለም ያለው በጣም ብዙ አገሮች በጣም እነ ፓኪስታን እነ ህንድ ታጥቃል እነ ቻይና ታጥቃል ብዙ አገሮች ታጥቃል ኒኩለርን። አይ ኢትዮጵያ ሲሆን አይቸዋል። አሁን ኢትዮጵያ ኒኩለር ብታብላለ አይቸዋል። ለምን አቃ ይቸዋል አሜሪካስ ትችላለች፣ እስራኤልስ ትችላለች፣ ጀርመን፣ ራሽያስ ትችላለች፣ እኛ አትችልም። አማርኛውም ግልጽ አይደለም፣ እውነቱን ለመነጋገር የሆነ ሆኖ እኛ የዓለምን ሰላምን እንፈልጋለን። ግን ይሄ ይላጅል አንፎ ፖለቲካ ግን አይሰራም። ሎምን ሎምሳሌ አሁን የሐማስና የእስራኤል ጦርነት አለ። ጦርነቱን ማንጀመረ ኮሌጅ ጀመረ ምናምን ነገር፣ ግን አለም ይሄን ጉዳይ ይዳኛል። አካሄዱ ልክ ነው ወይ ልክ ነው ወይ የሚለው አማርኛ ምንም ሚዛንም አይሰጡም። እና አይታች ከሆነ በትናንትናው የፍልስጤም ተወካይ እያለቀሱ በተባበሩት መንግሥታት ድርጅት እያለቀሱ ልጆች አለቁብን ረገፉብን። ጦርነት ሊኖር ይችላል። ሕፃናቶች መጎዳት ይውልባቸው፣ እናቶች መጎዳት ይውልባቸው። እና አለም ችግሩ ተነጋግሮ ነው መፍታት ያለበት፣ ተነጋግረው ተመካክረ ተደማምጣ ነው

እንደዛ ከሆነ ምን መለማመጥ እሱ ምን አስፈለገ? ማዕቀብስ ምን አስፈለገ? ቀላል የማይረቡ ድሆች ጎስቃለች በማንም ላይ ምንም መፍጠር የማይችልው ጎስቃላ ቶራ ሕዝቦች ከሆነ ለምን አስፈለገ? ቆረርቶ ስለምን አስፈለገ? ዛቻ ስለምን አስፈለገ? ማዕቀቡ ስለምን አስፈለገ? ለምሳሌ የራሽያ ጉዳይ ላይ አለም የጅላጅል ፖለቲካ ነበር ሲከተል የነበረ ራሽያን ዶምስሶ ዶፍጡጠን ኮንሰስ ነው ራሽያን ዶስጠጣ ኮዛ ጀርመኖች ውስኪ እየጠጡ እንግሊዞች ወይን እየጠጡ አለም እርጎ እየጠጡ ዓለምን እያየ ኳስ እየተጫወተ በሰላም ሊለ ነው። ከዛ ራሽያ ግን አመድ፣ ኢራን ግን አመድ፣ ሶሪያ ግን አመድ፣ ሁሉ ነገር አመድ፣ እነሱ ግን ሰላም። ምን አይነት ጅላጅ ፖለቲካ እንደሆነ አይገባኝም እኔ። ስለዚህ ይሄ መረጃ ሀሰት ነው። እኔ ልንገራቸው አሜሪካኖች እንደዚህ ያለ አያድርጉትም ነው የምል እያለ አያደርግትም እስኪ ካደረጉት፣ እኒህ ነገ ጠዋት እኒህ፣ ከዛ በኋላ ቆጠና ለሚመጣ ሲሆን አውረን የምናየው የሆነ ማለት ነው። ስኖፋል የታሉ የሃማስ ጉዳይ በአንድ ቀን ነው በሁለት ቀን ነው የሚያልቅ ተብሎ አልተገባም። እ የታሉ ያለቅ በሳምንት ነው በአስራ አምስት ቀን፣ የታሉ ያለቅ አያልቅም። ገና ቢሊዮኖች ይፈልጋል። ገና መዓት ውጣ ውረዳል። እና ዝም ብሎ እንደ ቀልድ ጦርነት፣ እንደ ቀልድ የሚያስበው ሲጀመር ጦርነትን እንደ እንደ ቀልድ አርገው ወይም ደሞ ተራ ነገር ነው ብለ የሚያስብ ጦርነት እንደዛ አይደለም። የጦርነት ዕውቀት አማጣት ነው እንጂ ጦርነት ብሎ ትንሽ የለውም። ጦርነት ብሎ ቀላል የለውም። አይተናል። ከዓለም አንደኛ ዓለም ጦርነት፣ ሁለተኛ ዓለም ጦርነት፣ ከዛ ላይ ያለ ጦርነት፣ የአፍጋኒስታን የቁርብ የቁርብ የአፍጋኒስታን የአሜሪካኖች ውጊያ አይተናል እኮ በውርደት የተጠናቀቀ ነው። በውርደት የተጠናቀቀ በሚያሳፈር ሁኔታ የተጠናቀቀ ነው። ለምን? የጭንቅ ቀን ሲመጣ ሰው ጎረር ለጎረር ተያይዘ ጎደል ይጓባል። ሰው ለመኖር ሲጓጓ ነው። የሚፈራም የሚያፈገፍገውም እጅ የሚሰጠም እንጂ ለሞት ለሞት ለምሳሌ አንድ ሰው ማረከኸው የምትጎርለው ከሆነ ለምን አንተ ይዘህ ማርከኸው አንጎላተው ከምትጎርለው እየታገለ እየሞተው ይሻለው። ስለዚህ እኔ በጣም ምንም ኮ ሰበር ዜና አያስፈልገውም። ውጊያ ከሆነ ድንገት በታኛ ድርጉም አይደለም ማስጠንቀቂያ አያስፈልገውም ዛቻም አያስፈልገውም ምናምን። አሁን እኔ ኢንቴንሽኑ ምንድን ነው አሜሪካኖቹ ለኢራኖቹ ሰበር ዜና ብለው ለዓለም የነገሩበት ምክንያት መረጃ አሉን እናቃለን ሰሉለላው ድንነቱ የሚል ነው ወይስ ደግሞ ኢራኖቹ ተጠንቀቀ የሚል ነው? ራሱ ወሬው ዜናው ራሱ ጥቅሙ ምንድነው? ፋይዳው ምንድነው? አይገባንም እና